ለምንድ ነው የመጀመሪያው ኢትዮጵያዊ የማልሆነው ብያሰብኩና፣ ዛሬ ሽንት ቤት አድረን አዳራችን አብረን የምናየውን አልማት ማለት ነው። ያበረ የሽንት ቤት ዲነር እታችኛውን ሽንት ቤት ተጠቀሙ።

ሰላም ሰላም የዩቲዩብ ቻናችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበረ ቪዲዮ ተመልሰን መተናል። እንግዲህ ሰሞኑ ለምንድን ቻሌንጁን ያቆምከው እያላችሁ በጣም ብዙ ሰዎች ሲጠይቁ ነበረ በውስጥ መስመር። ሶ ዛሬም እንደተለመደው በሌላ ቤንገር የሆነ ቻሌንጅ ተመልሰን መተናል። እንግዲህ በቻሌንጆቻችን በየትኛውም የሶሻል ሚዲያ ተሞክረው የማያውቁ በቲክቶክ፣ በዩቲዩብ፣ በኢንስታግራም፣ በትዊተር፣ በቫይበር፣ በዋትስአፕ ተሞክረው የማያውቁ የተለያዩ ቻሌንጆችን ይዘን እየመጣን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ በዛሬው ቻሌንጃችን ሽንት ቤት የምናድር ይሆናል። ምንድን ነው? አዎ ሰምታችሁኛል። ሽንት ቤት የምናድር ይሆናል። እንግዲህ ማንም እስከዛሬ እኔ ያየሁት ኢትዮጵያዊ ቲክቶከር፣ ዩቲውበር ኢንፍሉዌንሰር የሆነ ሰው ሽንት ቤት ሲያድር አይቼ አላቅም። ሶ ለምንድን ነው የመጀመሪያው ኢትዮጵያዊ የማልሆነው ብዬ አሰብኩና ዛሬ ሽንት ቤት አድረን አዳራችንን አብረን የምናየው ይሆናል ማለት ነው። ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት አብረን ሽንት ቤት እናሳልፍና ምን አይነት አዳር ነው የሚኖረን የሚለውን አብረን የምናየው ይሆናል። አሁን ሰዓቱ 11 ሰዓት ነው። ሶ ከአንድ ሰዓት በኋላ ያዘጋጀናቸው ነገሮች አሉ፣ እነሱን ይዘን ገብተን አብረን የምናድር ይሆናል። እስከ 12 ሰዓት ሰብስክራይብ እያደረጋችሁ ጠብቁን። ይመቻችሁ። ፕስ ሰላም እንደ ዩቲብ ቻናል ቤተሰቦች እንደናችሁ፣ እናው እንግዲህ ስሊፕ ኦቨር ኢንማይ ቶይሌት የዛሬው አዳራችን ሽንት ቤታችን ይሆናል። እንግዲህ ቶይሌታችን ይሄንን ይመስላል። በእርግጥ ለመሽናት እና ለመጣጣብ የሚሆን ቦታ አለን፣ የሌለን ለመብላት ለመተኛት እና ለመቀመጥ ነው። እዚህ ይቀመጣል። እንተውት። ለማንኛውም ዛሬ ምን አድርገው እዚህ ጋር ምን አድርማት ነው እዛ ጋር አንድ ላይ እዚህ ጋር አንድ አንድ ላይ ዛሬ እዚህ ነው ምን አድርገው አሁን ምን እናደርጋለን? ሰዓታችን ስለደረሰ ምን በለው ምን ተጠጠውና ያው የሚያስፈልጉ ዛሬ ለማድረግ የሚያስፈልጉ ነገሮች እንዳለ የምናዘጋጀውን አልማት ነው። አዘጋጅተን ስንጨርስ ደግሞ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ እንደምናመሻችሁ ሰላም አመሻችሁ። አለን አለን ያው እንግዲህ ለዛሬ አዳር የሚሆናንን ነገር በሙሉ በጥቂቱም ቢሆን አዘጋጅተናል። ስልካችንን ቻርጅ የመድረግ ጊዜ ስላላገኘን ስልካችን ብዙ ቻርጅ የለውም። 11 ሰዓት ሆኗል። እንደምታየው 11 ሰዓት ከ7 ደቂቃ እያለ ነው። ሰው እየመሻሸ ነገር ነው ማለት ነው። ስልኬን ፓወር ባንክ ይዤ አለው፣ ብዙም ባይኖረውም ፓወር ባንክ አሪፍ ነው፣ አሪፍ ነው። እዚህ ውስጥ ደግሞ ራታችንን ቋጥረናል። የቋጠርኩትን ነገር አላሳያችሁም፣ በኋላ ስንበለው ነው ማሳያችሁ። ያው ሰርፕራይዝ እንድትሆኑ ስለምፈልግ ማለት ነው። ራሳችንን እዚህ ጋር አዘጋጅተናል። ምንም ማስቀመጫም ቦታም የለንም። እንግዲህ ይታያችሁ፣ ኬብል አለን፣ ከዛ ሰን ችፕስ ይዘናል። እዚህ ጋር ደግሞ ፋንታ ይዘናል ማለት ነው። ምንድን ነው የምናደርገው? አካሄዳችን እንዴት መሰላችሁ? መጀመሪያ የራሳታችን እስኪደርስ ድረስ ሰን ችፕስ እና ፋንታችንን እየበላን የተፈታታ ፊልማችን እያየን እንቆያለን። ከዛ ደግሞ የራስ ሰዓታችን ሲደርስ ሲርበን እዚህ ጋር ዘጋጀ ምግብ እንበላና የምንተኛ ይሆናል ማለት ነው። እንግዲህ እንዴት እንደምንተኛ አላቅም። በነገራችን ላይ ጋይስ ቲክቶክ ላይ አንድ ነጥብ ሰባት ሚሊዮን ፋለወር ገብተናል። አንድ ነጥብ ሰባት ሚሊዮን በፍቅር የሚከተለን ቤተሰብ አለን። ለዛም ከልብ እናመሰግናለን። ኢንስታግራም ላይ ደግሞ ስንት ነን መናጣችሁ? ኢንስታግራም ላይ ደግሞ መቶ ዘጠኝ ሺህ ሰው አለ። ይሄን በጣም ደስ የሚል ቁጥር ነው፣ ለማየት በጣም ደስ የሚል ቁጥር ነው። ዩቲዩብ ቻናላችን ደግሞ ኦልሞስት 56000 ሰብስክራይበር አለው እና 56000 ኦ 56000 ሊገባ 200 ሰብስክራይበር ነው የሚቀረው ምናምን ነገር። ሆፕፉሊ ከዚህ ቪዲዮ በኋላ 50 56000 ወደ 60000 እንደምገባ ተስፋ አደርጋለሁ። ያው ሁላችሁም ቲክቶክም፣ ኢንስታግራምም ዩትዩብ ላይም ሰፖርት ስለምታደርጉ ከልብ አመሰግናለሁ። የእናንተ ሀሳብ አስተያየት ነው የሚያበረታል እና ሁሌም ቢሆን ሀሳብ አስተያየታችሁን መጻፍ እንዳትረሱ ሰብስክራይብ እያደረጋችሁ ቲክቶክ ላይ ይዘው ጸ ጸ ቪዲዮ ነው ቶሎ ቶሎ ነው የምንለቀው እና ቲክቶክ ላይም የገባችሁ ያበደ ነው ልላችሁ እፈልጋለሁ። እኛ እስከዛ ቲክቶካችን ከአንድ ሰዓት በኋላ ደግሞ ወደ ፊልም እንገባለን። ይመቻችሁ። a few moments later ለማንኛውም እንግዲህ ጋይስ አሁን አንድ ሰዓት ከአርባ አምስት ሆኗል። ኦልሞስት ሁለት ሰዓት ሊሆን ማለት ነው። ሶ ምን እናደርጋለን አሁን ከአንድ ሰዓት ከአርባ አምስት አንድ ቆንጆ አማርኛ ፊልም ብናይ ስንት ይሆናል? አንድ ሰዓት ተኩል ሲጨመርበት ላይክ ወደ ሶስት ሰዓት ከምናምን ድረስ ይሆንልሃል ማለት ነው። እስከ ሶስት ሰዓት ከምናምን እስከ ሶስት ሰዓት ተኩል ምናምን ድረስ ፊልማችንን እናይና ፊልማችንን አይተን ስንጨርስ ደግሞ ትንሽ ናፕ አድርገን ራሳችንን በልተን አምስት ሰዓት እኔ ብዙ ጊዜ እስከ ሰባት ሰዓት ምናምን ድረስ ነው የምተኘው። ዛሬ አምስት ሰዓት ለመተኛት እንሞክራለን። ምክንያቱም ምንም እንሰሩ ነገር የለም መቆም መቀም ስለማንችል እራሳችን በመተኛት ለመሸወድ እንሞክራለን። ለማንኛውም አሁን ዝም ብለ ፊልማችንን በማየት እናዝግ እንጂ ሰዓቱ አይገፋም። ገ አለ ምንድን ነው አድርጎት እታችኛውን ሽንት የተጠቀሙ ምን ይባላል አሁን

ለማንኛውም ጋይስ አሁን አንድ ሰዓት ከአስራ ስድስት የሚሆነውን ደቂቃ አይተናል። ሀያ ደቂቃ ነው የሚቀረን ከዚህ በኋላ፣ ሀያ ደቂቃ ነው የሚቀረን ምናምን ነገር። ከሀያ ደቂቃ በኋላ ፊልማችን ያልቃል። ፊልማችን ሲያልቅ የቀረን ፋንታ በራሳችን አድርገን በልተን ያው ከዛ ለምትኛ የምንሞክር ይሆናል። በነገራችን ላይ ላይፍ ላይ ምናምን አንዳንዴ ቲክቶክ ላይ ምናምን ላይፍ እገባለሁ ግን እንደዚህ በጣም አሰልች አለ። ምክንያቱም ላይቭ ስትገቡ የበላችሁ የጠጣችሁ ዘፈን እየሰማችሁ እየተሽከረከራችሁ እየተቀጣጣችሁ ምናምን ነገር ስለሚሆን ሰውም ስለሚያወራችሁ ምናምን እንደዚህ ቦሪንግ አደለ ምናምን ነገር። በዛ ላይ አንድ ቦታ ቁጭ ብሎ አንድ አዳር ማሳለፍ ማለት በጣም በጣም ከባድ ነገር ነው። ያንን ነገር ነው አሁን አንደርስታንድ ያደረኩት። ሰው ያን ያህል ሪስክ የመውሰድ እንትን ከሌላችሁ ባትሞክሩት፣ ባይነኝ ምክንያቱም ያው ሲነጋ ነው የምታውቁት አንድ የሽንት ቤቱ ቅዝቃዜ አለ ምናምን ነገር፣ በጣም ነው የሚበርደው። ታውቁት አላችሁ ሴራሚክ ምናምን ለመኝታችን ምናም የማይደረገው በጣም ስለሚቀዘቅዝ ነው ምናምን ነገርና በጣም ቅዝቃዜ አለ። ካልሲ አድርጌ ነው የበረለኝ። እግዚአብሔር በጣም ነው የሚቀዘቅዘው። ፊልማችንን አይተን ጨርሰን ራሳችንን በልተን ለመተኛ የምንሞክር ይሆናል ማለት ነው። ለማንኛውም ኤፍ ቢ አይ ሁለት የበረ ፊልም ነው ነፃነት ወርቅ ማደራ ይስ እንግዲህ አይ ፊልማችን አልቋል። እንደምንም ብለን ፊልማችንን እንግዲህ ከአንድ ሰዓት ከሰላሳ አራት ደቂቃ በኋላ ጨርሰናል። ሰንቺፕሳችንም አልቋል። ለስላሳችን መውረድ ይላልቅ ነው። አሁን ትንሽ እራሳችንን ፈታፈታና ፍታታና ራሳችንን እንበላለን ማለት ነው። እንግዲህ እንደኔ አይነት ጸዳ ጸዳ ያለ ሽንት ቤት ያላችሁ ሰዎች አንዳንድ ትል ትል አለ። ለማንኛውም ሰዓት አሁን ሶስት ሰዓት ከ25 ደቂቃ ከ25 ደቂቃ ሆኗል። ሶስት ሰዓት ከ25 ደቂቃ አሁን ራሳችንን እስከ አራት ሰዓት እንበላና ከዛ ትንሽ ትንሽ ቻት እናደርግና ለመተኛት እንሞክራለን። ለማንኛውም ምሳችን ይብላል ምግቡን ሽንት ቤት ውስጥ የበላ የመጀመሪያው ኢትዮጵያዊ ቲክቶከር ዩቲውበር፣ በአጠቃላይ ሶሻል ሚዲያ ኢንፍሉንሰር ሽንት ቤት ውስጥ ያደረ የመጀመሪያው ቲክቶከር ዩቲውበር፣ እንደ አጠቃላይ የመጀመሪያው ሽንት ቤት ውስጥ ያደረ ሶሻል ሚዲያ ኢንፍሉንሰር መሆኔ ነው ማለት ነው። ከዚህ በፊት ቆርቆሮ ያድር ያለው፣ እንጀራ ጋግር ያለው፣ በርሜል ውስጥ ያለው፣ በርሜል ማለት ውሃ የሞላበት በርሜል ውስጥ ያለው፣ ይህንን ይህንን እና ይሄን ቪዲዮ ሰርቻለሁ ማለት ነው። ከዚህ በፊት ብዙ ቻሌንጆችን ሰርቻለሁ። ኢትዮጵያ ውስጥ አምስት ስድስት ምናምን የሆኑ ቻሌንጆችን ሰርቻለሁ ከዚህ በፊት ያው፣ ይሄንኛው ስንተኛ እንደሚሆን አሮን ነው ያው እንዳጠቃላይ እናየዋለን። ለማንኛውም እራሳችን ብላ እንደዚህ አይነት ቻሌንጆችን እየደረሳችሁ ቶሎ ቶሎ የዩቲዩብ ቻናል ሰብስክራይብ ማድረግ እንዳደረሰ ይመቻችሁ። እንግዲህ ራሳችን ምን መሰላችሁ ኢንዶሚ ያው ከዚህ በፊት ትዝ ካላችሁ ቆርቆሮ ላይ ስናድም የበላነው ኢንዶሚ ነበረ ለምን አንድ ለአሰራር ቀለል ያለ ነው ሁለተኛ ነገር ደግሞ ምንድነው መሰላችሁ ያው በሹካ ምናምን ስለሚበላ ዋቴቨር በጣም ብዙ ብዙ ሳሙና ረስቻለሁ ምናምን ነገር ደግሞ የሚገርመው ነገር እራሱ ማለት ነው ደስ የሚለው በሹካ የሚበላ ነገር ነው ያሰራነው አይቀዘቅዝም ምናምን ነገር በጣም ስፔሻል ነች ስላይትሊ ከዱባይ ኢምፖርት ኤክስፖርት የተደረገች ነች በጣም በጣም ረዥም ሰዓት ስለተቀመጥን ቆመን ብንበላ እንደ ሀሳብ ማለት ነው። ከዛ ከደከመን እንቅልፍ ከወሰደን ያበደ ይሆናል ማለት ነው። እቺን ደግሞ እየተቀሳቀስን እንበላለን። እግራችንን ያፍታርታል ነገር የምንበላ ይሆናል ማለት ነው። ትኩስነቱ ራሱ አልጠፋም። እግዚአብሔር ደስ ሲል፣ በስመ አብ እናታችሁ እንዴት አባቱ ነው ደስ የሚለው ሽንት ቤት ውስጥ ያበደ የሽንት ቤት ዲነር፣ ሽንት ቤት ውስጥ የተበላው እራት ኢንዶሚ ነው። እንዴት ደስ ይላል! ውብ ያበደ ነው ትላለህ፣ እንዳይለኛ ሰው ማለት ነው። በቀረችን ፋንታ እና ወራዳት እንጂ ትንሽ በነገራችን ላይ ለስላሳ አታብዙ። የኩላሊት ጠጠር ምናምን የኩላሊት ኢንፌክሽን ምናምን ይፈጥራል ይባላልና ዛሬ ያው የሽንት ቤት ስሊፕ ኦቨር ስለሆነ ነው እን የገዛሁት አልጠጣም ነበር። መጠጣት አልፈልግም ነበር። ምን ማድረግ ይቻላል። ሆነ አንዴ በዛብኝ፣ በጣም በዛብኝ። ከሰንቺፕስ ጋር ከኢንዶሚን ጋር ቢቀመጥ ይሻላል። ለማንኛውም

እንደ ሳይድ ተጠቅሞት የሚያክሰው አይደል፣ እንደ ሌላ ማለት ነው። ልክ ከሽሮ ከፍልፍል አጠገብ ቲማቲም ምናምን እንደሚቀመጠው እንደዛ ምናምን ነገር፣ ኢንዶሚን በሌላ ምግብ በልቶት የሚያክሰው አለ። አረ ይህ ነገር ተደራርቦ አጠገበኝ። እግዚአብሔር ፋንታው፣ ሰንቺፕሱና ይሄ ተደራርቦ ማርያም፣ ሆዴ ሞላ ታቀና። በአንድ ኢንዶሚን ጠግባለሁ ብዬ አስቤውም አልሚውም አላቅም። መጠገም መቻል አለባችሁ። ያው ሽንት ቤት ውስጥ ታድሩ፣ በጣም ብዙ ነገር ብሎ ስለምታረጉ ያው ሽንት ቤት ካመጣ ሽንት ቤት ነው ያለው። ኢትስ ኦኬ ኢትስ ኦኬ። በጣም ያበደራት ነበር እንግዲህ እስከዛሬ ድረስ እንደዚህ አይነት ቆንጆ ራስ ባልቻ አላቅም። ጭቅጭቅ የሌለበት ፊልም የሌለበት ሶፋ የሌለበት ቴሌቪዥን የሌለበት ምንም እንትን የሌለም፣ ተመስገን። ምንም እንትን የሌለበት ቆንጆ ራት በልተናል። አሁን እንዳሳብ እንደዚህ ብናደርግስ የበላንበት ብናጥበስ፣ ያው የሽንት ቤት ውሃም ክሮቶ ነው የሚመጣው፣ የመታጠቢያ ውሃም ክሮቶ ነው ይሶ እኔን ያገባሽ ሚስ የታደለሽ ነው። ዝም ብዬ ሳስበው እኔን የምታገባኝ ሴት ወይ ነው የምልሃለ፣ ኮሜዲያን አግብታ፣ ጨዋ አግብታ፣ ምን ኮሜዲያን ጨዋ። ያው ሁለት ነገሮች አሉኝ፣ ሁለት ነገሮች የሉኝም። የመጀመሪያው ተጫዋች ነኝ ግን አጭር ነኝ። ጨዋ ነኝ ግን ደግሞ ሲክስ ፓክ የለኝም። በትዳር ውስጥ ደግሞ ብዙ ጊዜ ውፍረት ተያይዞ የመጣ ነገር ነው። ብዙ ጊዜ ወንድ ልጅም ሴት ልጅም ሲያገቡ ይወፍራሉ። ቀደም ይመስለኛል ካገቡ በኋላ ልከሳ ነው እንደዚህ ወፈርኩት እንደዚህ የተስማማኝ ሳገባ ልከሳ ነው መሰለኝ። ብቻ ለማንኛውም እኔን ያገባሽ ሴት በጣም የታደለች ልች ማለት ፈልጋለሁ። በዚህ መልኩ ፈዋር ገናታል እንግዲህ ሙዬን አይተሽዋል። አረለን ኢንዶሚኔትሽዋል የቀቀቁትን ኢንዶሚኔትሽዋል የበለውበትን ማጣቤልን በዛው አይተሽዋል። ኢማጂን አስበሽዋል። ግን አስብ ከዚህ በኋላ ለማንኛውም እንደዚህ አድርገን ጨርሰና ትንሽ ሰውነታችንን እንፍታታና ወደ እንቅልፋችን ከዛ በፊት አንዳንድ መመለስ ያሉብን ቴክስቶች አሉ። እነሱም መላልሰን የምንተኛውን አልማት ነው። ለማንኛውም ሰብስክራይብ ካላደረጋችሁ ከሆን ሰብስክራይብ አርጉ። ፒስ በነገራችን ላይ ጋይስ አረገላጋ የሚለው ሙዚቃችን ያው በራሳችን ዩቲብ ቻናል የተፖሰጠው ከሶስት ወር በፊት፣ አራት ወር ሆኖ አልሞስት፣ አሁን ከአራት ወር በፊት የለቀቅነው ሙዚቃችን አንድ ነጥብ አምስት ሚሊዮን ቪው ገብቷልና በጣም ደስ ብሎናል። ዋ ዋ ዋ ዋ ከዚህ በመቀጠል በዛሬው የስሊፖቨር ኢንቶይሌት ፕሮግራማችን እንቅልፋችን ለማምጣትና ሰውነታችን በደንብ ሰርኩሌት ንዘ ቢውሊንግ ለማድረግ ትንሽ ሻፕ እንሰራለን። ባይ ዘ ወይ በጣም ቦዲ ቢውልደር ነበርኩ እና በጣም ኃይለኛ ስፖርተኛ እንደዚህ ተደበለ ብዬ ስታዩ በጣም የሆነ ጀጅ የምታደርጉ ሰዎች አላችሁ። ግን ዶን ጀጅ ኤቡክ ባይስ ከቨር ማንንም ሰው በገጹ እንዳትሻውዱ። አቅሜ ላሳያችሁ ስድስት፣ ሰባት በአንድ ጊዜ ከአስር በላይ መስራት ጥሩ አይደለም። ለምን? ለሰውነታችሁ። ይሄ የግል ምክር ሳይሆን እንደ ዶክተር የመከረኝ ነው። መስራችሁ በአንድ ጊዜ በአንድ ጊዜ ከአስር በላይ ፑሽ አፕ ትንቱ ጡንቻችሁ ስራ ስራ ይበዛበት እግራ ሊገቡ ይችላል ተብዬ ነው እንጂ አምሳ ምና መምታት ከብዶኝ አይደለም። አይታችኋል፣ አሁን ሲታት ስራ የእግሬን ጡንቻ አይታችኋል። ምን ለማለት ነው መኪና አልገዛውም፣ ተራማጅ ነኝ ለማለት ነው። መንገድ ላይ ምናምን ወቅ ሳረግ ካያችሁ እንዳይገርማችሁ። ምክንያቱም ከፍ ለኛ አልበር ምን ምን ማድረግ የሚችለው ነገር የለም። እንግዲህ ምን ማድረግ አይችልም፣ ምንም ማድረግ አይቻልም። ደክሞኛል፣ እግዚአብሔርን ደክሞኛል። አሁን በተኛ ከዚህ በላይ ምንም እንግዲህ ማድረግ የሚችለው ነገር የለም። እንግዲህ በቃ ሰው ልጅ የሚያደርገውን ነገር በሙሉ ስፖርት በልቻለሁ፣ ለ ተዝናንቻለሁ ቻት አትርጌ ለጥ የኔ አባት ለኔ ቪዲዮ ከመላክ ውጭ ስራ የለህም? ማለት የሚከፍል ሰው አለ ለኔ ቪዲዮ፣ የሚያስቅ አሁን የሚያስቅ ቪዲዮ ነው ይላክልኝ። ሲጀመር ከዚህ ቪዲዮ ያንተ ፊት ያስቃል። እሺ ድንገር አይደለም። ሲጀመር ምንም የምትልቀው ነገር ያስቅ። አንተ አስቅ ሆኖ በጣም ነው እንደ የደላ፣ በጣም ነው ኑሮ የተመቸህ፣ በዚህ ቪዲዮ የምትስቀው። አሳቅከኝ እኮ አስቃለሁ ብለህ

ሶ እንግዲህ ጋይስ ከጠዋቱ አስራ ሰዓት ከምናምን ሆኗል። እኔ ጀርቤ ልቅ ቅብራ። በጣም ከባድ ቻሌንጅ ነበረ። ቀለል ይላል ብዬ ነበር ያሰብኩት፣ ግን ሽንት ቤት ቁጭ ብሎ ማደር በጣም ከባድ ነገር ነው። በጣም ከባድ ቻሌንጅ ነበረ። እስከዛሬ ካደረኳቸው ቻሌንጆች በጣም ከበድ ያሉ ነበሩ። ምክንያቱም መተኛ ጀርቤን ማሳረፍ አልቻሉ። እንግዲህ ይህን ቻሌንጅ ለምን እንደሰሩት አላውቅም። ያው እናንተን ከዝናናችሁ ብዬ ነው እየሰሩት። ይህን ቪዲዮ፣ ይህን ቻናል ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳትረሱ። ገብቼ ቀን ሁሉ የምተኛ ይሆናል። ዛሬ የምትደውሉ ሰዎች በዚህ ቀን የሚደውሉ ሰዎች አገኝ ማለት ነው። ለማንኛውም አንዴ ወተን ውጩን አሳያችሁና እኔ ወደ መኝታ እሄዳለሁ ማለት ነው። እንግዲህ አዳራችን እንዳያችሁት ነው። ሆፉሊ ወዳችሁታል ብዬ ተስፋ አደርጋለሁ። ለማንኛውም በጣም ድክም ብሎኛል። ገብቼ ልተኛ። አብራችሁ ሰነበራችሁ ከልቤ መሰግናለሁ። አንዴ ውጩን አሳያችሁ ምናምን እንዳይመስል ቪዲዮአችንን የምንጨርስ ይሆናል ማለት ነው። ሰብስክራይብ ማድረጋችሁን ግን እንዳትረሱ እግዚአብሔር ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ሁሉ መከራ እና ስቃ እያየን እናንተ ትዝናናላችሁ ብለን ነውእና ይህን ቪዲዮ ላይክ፣ ሀሳብ አስተያየታችሁን ኮመንት፣ ከዛ ቪዲዮ ሼር ማድረግ እንዳትረሱ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ከዚህ ሰዓት በኋላ ሽንት ቤታችን በረም የሚንኳኳ ይሆናል። ከሌሊቱ በላይ ማለት ነው። ወደ ስራ የሚሄድ ብዙ ሰው ስላለ ግቢያችን ምናምን ቶሎ ሉጣ እና ለማንኛውም ውጪውን ላሳያችሁ ነው። ቪዲዮዎች እንዘጋለን። መቻላችሁ እንግዲህ ጋይስ 12 ሰዓት ከሀያ በእኛ ሰፈር ይሄንን ይመስላል። ያው እንግዲህ ሚል ላይ ከሆነ ከእናንተ ጋር ነው። ቻ ጠዋት 12 ሰዓት ከሀያ በእኛ ሰፈር ይሄንን ይመስላል። በጣም ነው የሚበርደው። ያው የጠዋት ብርድ ታውቁታላችሁ፣ እንዴት እንደሚቆረጣጥ ። ብቻ ቆንጆ አዳር አሳልፈናል። ቆንጆ ለእናንተ ለእኔ በጣም መከራ የበዛበት አዳር ነበረ። ያው መዝናናቱ፣ መብላቱ፣ መጠጣቱ፣ ከእናንተ ጋር መውራቱ እንዳለ ሆኖ በጣም ከባድ አዳር ነበረ። ብቻ ለማንኛውም ይሄን ይመስላል። ስለ አብራችሁ ስለ ቆያችሁ ከልብ አመሰግናለሁ። ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ እንደዚህ አይነት ቪዲዮዎች ቶሎ ቶሎ እንዲሰሩላችሁ ከፈለጋችሁ ሀሳብ ስቴታችሁን ኮመንት ላይ ቀጣይ እንዲሰራላችሁ የምትፈልጉትን ነገር ኮመንት ላይ ጻፉልኝ። ፕሌንም እየሄደ ነው። ለማንኛውም ሁላችሁም እናመሰግናለን። መልካም ውሎ